ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ፣ በዲዛይን፣ በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ ስታንድ ባይ ጄኔሬተር የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ፣ 09798792። ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕና የሩሲያ ዋቻቸው ፕሬዚደንት ቭላዲሚር ፑቲን የኃይል ማመንጫ ተቋማት ላይ የሚደረግ ጥቃት እንዲቆም ተስማሙ። ይሁንና አሜሪካና ዩክሬን ሳውዲ አረቢያ ጀዳ ላይ የተስማሙበትን የ30 ቀናት ሁሉን አቀፍ ተኩስ አቁም የራሽያው ፕሬዚደንት ቭላዲሚር ፑቲን ለጊዜው ሳይቀበሉ ቀርተዋል። የ30 ቀናቱ የተኩስ አቁም ስምምናት በመሬት በአየርና በባህር ላይ የሚደረገውን ጦርነት ሁሉ የሚያቆም ነበረ። ፕሬዚደንት ቭላዲሚር ፑቲን እንዲህ አይነት አጠቃላይ ተኩስ አቁም ሊሰራ የሚችለው የውጭ የጦር መሣሪያና የስለላ መረጃ እርዳታ ሲቆም ብቻ ነው ብለዋል። ውይይቱ የፊታችን እሁድ በሳዑዲ አረቢያ ጄዳ እንደሚቀጥል የአሜሪካው የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ተናግረዋል። ለይፋ ጉብኝት ትናንት ፊንላንድ የነበሩት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ አገራቸው የኤነርጂና የመሠረተ ልማትን ጥቃት ለማቆም ዝግጁ መሆናቸውን ገልጸዋል። ነገር ግን ተጨማሪ ማብራሪያ ያስፈልገኛል ብለዋል። ሆኖም ራሽያ በትናንትና ዕለት ሱሚ የሚባለው የዩክሬን የድንበር ከተማ ውስጥ አንድ ሆስፒታልንና ስሎቪያንስክ ውስጥ ደግሞ የኃይል አቅርቦት መስመር ላይ የተነጣጠረ የሰው አልባ ወጅብ ጥቃት መፈጸሟን ተከትለውም ዘለንስኪ ፑቲን የተኩስ አቁም ስምምነት አልተቀበለም ሲሉ ከሰዋል። ፑቲን በትናንትና ዕለት ከፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ረጅም የስልክ ውይይት ጦራቸው የኤነርጂ ተቋማት ላይ ጥቃት እንዳያደርስ ማዘዛቸውን ገልጸው ነበረ። ፕሬዚደንት ትራምፕ ትሩዝ የተሰኘ ማኅበራዊ ገጻቸው ላይ ሲጽፉ የራሺያን ፕሬዚደንት በጣም ጥሩና ፍሬያማ ነበሩ፣ የሰላም ኮንትራትን ብዙ ነጥቦች ላይ ውይይት ተደርጓል ብለዋል ሙሉ በሙሉ የሆነ ተኩስ አቁም እንዲኖረን በፍጥነት ለመስራት በመስማማት እና ለዘላቂ ሰላም ላይ ለመድረስ በመግባባት በኤነርጂና በመሰረተ ልማት ላይ የሚደረጉ ጥቃቶችን ግን ወዲያውኑ ለማቆም ተስማምተናል ብለዋል። ከዩክሬን የኤነርጂ ተቋማት ውስጥ 80 በመቶ በራሽያ ቦምብ መውደማቸውን ፕሬዚደንት ዜሌንስኪ ባለፈው መስከረም ወር ማስታወቃቸው አይዘነጋም። ኪየቭ በተሯ ወደ ራሽያ ግዛት ጠልቀው በገቡ ሰው አልቦችና ሚሳይሎች የነዳጅና የጋዝ ተቋማትን ስታጠቃ ቆይታለች። ይህ በእንዲህ እንዳለ ፕሬዚደንት ፑቲን ከትራምፕ ጋር የስልክ ውይይት ካደረጉ በኋላ ዩክሬን ላይ የአርባ ሰው አልቦች ጥቃት ፈጽመዋል ሲሉ ይከሳሉ። የሁለቱ መሪዎች የስልክ ውይይት መግለጫ የሰላም እርምጃ በኤነርጂና የመሠረተ ልማት ጥቃትን በማስወገድ ይጀመራል። ከዛም በጥቁር ባህር ላይ ተኩስ አቁም ለማድረግ ቀጥሎም ሙሉ በሙሉ ተኩስ አቁም ለማድረግና ቋሚ ሰላም ላይ ለመድረስ ይሰራል ብለዋል። ኢሳያስ እንደሰማው ነው ዜናውን። አለም እንግዲህ በትልቅ ተስፋ ነበር ይጠበቅ የነበረው የፕሬዚዳንት ፑቲን ውሳኔና አሁን የፑቲን ይህን ስምምነት አለመቀበል ምንድን ነው ሊያመጣ የሚችለው ነገር? አለም እስኪ እንደው አጠቃላይ በዚህ ጉዳይ ላይ ያለው አስተያየት ካለ? አይ እኔ በበጎ መልኩ ነው የማየው። በበጎ መልኩ የሚታየው ምክንያቱም ይህን ስምምነት ከስድስት ሰዓት ውይይት በኋላ ዘለንስኪና የማማለት ዩክሬንና አሜሪካ ጀዳስ መድረሳቸው ይታወቃል። ሁሉን አቀፍ ተኩስ አቁም ለቀን ለማድረግ ነው። ያሰላም ሰላም ስትሰራ ደረጃ በደረጃ ሂደቶች አሉ። አሁን በመግለጫቸው ላይ የተሰማው አንደኛ እንደዚህ አሁን ለምሳሌ የኤነርጂ እና የመሰረተ ልማት ተቋማት ጥቃቶች በጣም የዩክሬን ሕይወት የማይቻል ያደርጉ ናቸው። ዜናውም ላይ ሰምተ ከሆነ ራሳቸው ዘለንስኪ ባለፈው መስከረም ወር ሰማንያ በመቶ የሀገሪቱ የኤነርጂ ተቋማት በራሽያ ቦምቦች ወድመዋል ብለዋል። የኤነርጂ ተቋማት የምንላቸው የኤሌክትሪክ፣ የጋዝ፣ የነዳጅ ናቸው። እኔ በአጠቃላይ የኤሌክትሪክ አቅርቦት፣ የኤሌክትሪክ ማመንጫ፣ የኤሌክትሪክ ማስተላለፊያ፣ የኤሌክትሪክ ጣቢያዎች፣ ማሞቂያዎች ማሞቂያዎች እዛ የማይተካ ሚናን ያላቸው በጋዝ ነው የምታሞቀው ቤትን ሲኦል ነው። ለዩክሬናውያን ሲኦል ነው። ስለዚህ እነዚህ ጥቃቶች አንድ ቀን ቆመው አያውቁም። አሁን ግን እነዚህ ጥቃቶች ይቆማሉ ማለት ነው። ሁለተኛ መሰረተ ልማት የሚል አለ። መሰረተ ልማት ማለት ተቋማት፣ የማመረቻ ማንኛውም በለው ድልድዮች መንገዶች መሰረተ ልማት የምትላቸው እነዚህ ላይ ጥቃት የለም የሚለው ከሞላ ጎደል የሚሳኤልና የሰው አልባ ድብድቡን የሚያስቀር ነው። ለራሽያም ብዙ የሚያስቀርላት ነው። በአብዛኛው የጋዝና የነዳጅ ተቋማቷ አስር በመቶ ያህሉ እንግዲህ በእነዚህ ነዳጆች ነው ራሽያም የምትኖረው። ለቻይና በዋነኛነት የምታቀርበው ለቻይናና ህንድ ነው። እና ብዙ ኮስት የሚያደርጋት ነው። አስር በመቶ ያሉን ማሸመድመድ ችለዋል። የነዳጅ ማጣሪያዎችን፣ የነዳጅ ማጠራቀሚያዎችን፣ የነዳጅ ማስተላለፊያዎችን በተመሳሳይ ሁኔታ ዩክሬኖች ያጠቁ ነበረ። ስለዚያ አሁን የኢፌክቲቭ በኤነርጂ ተቋማት ላይ እና በመሰረተ ልማት ላይ ተኩስ ያቆማሉ ማለት አንዳቸው ሌላቸውን ማሸበር ያቆማሉ ማለት ነው። አዎ፣ የእግረኛው ውጊያ ይቀጥላል። የእግረኛ ውጊያ ይቀጥላል። የእግረኛ ውጊያ ሲቀጥል የእግረኛውን ውጊያ አሸናፊ ለመሆን የምትጠቀመው መሳሪያ ሁሉ ትጠቀማለ ማለት ነው፣ ጦር ሜዳ ላይ። ቢያንስ ግን በሲቪል ነዋሪዎች ላይ የሚመጣ ነገር የለም። እና ይሄ ብቻ አይደለም። ስምምነቱ የሚለው በዚህ ጀመር ነው። በዚህ ተጀምሮ በአስቸኳይ ባህር ላይ የተኩስ አቁም ማድረግ እንዴት ይደረጋል የሚለውን ቴክኒካል ድርድር ይጀምር ይላል። አሁን ስለዚህ ጥቁር ባህር ላይ በሁለቱ ሀገሮች እንግዲህ ጥቁር ባህር በጣም ኢምፖርታንት ነው ለሁሉም፣ ሁለቱም ምርታቸውን ለዓለም የሚያቀርቡበት መስመራቸው ነው። ስለዚህ አሁን አሁን እሁድ ስብሰባ አለ ማለት ድርድር አላቸው ሳውዲ አረቢያ ስለዚህ እህል ውይይት ካደረጉ በኋላ የባህር ላይ ተኩስ አቁሙም ይከበራል ማለት ነው። ከዚያ ቀጥሎ ሙሉ በሙሉ ተኩስ አቁም እንዲደረግ የሚጠይቀው አሁን ምንድነው? እዚህ ላይ ሙሉ በሙሉ ተኩስ አቁም የምናደርግ ከሆነ ላይ ካሉ ምሳሌ 30 ቀናቱ የተኩስ አቁም ስምምነት ተከባሪ መሆን ካለበት በራሽያ በኩል የቀረበው ምንድነው? ለዩክሬን የሚደረገው ከውጭ የሚደረገው ወታደራዊና የስለላ መረጃ የስለላ መረጃ አክቸዋል። ጦር ሜዳ ውስጥ ያለውን እንቅስቃሴ በራሲያ በኩል ያሉትን የጦርነት እሴቶች ለኢላማ አመቻችቶ መስጠትን የመሳሰሉ ከላይ የሚሰጡ የሳተላይት ምስሎች፣ እነዚህ ሁሉ መቆም አለባቸው ነው የሚሉት በፕሬዝደንት ቭላዲሚር በኩል ማለት ነው። ስለዚህ አሁን እነዚህን ነገሮች ለማድረግ ሶስተኛ ደረጃ ላይ እዚህ ውስጥ ነው የሚገቡት ማለት ነው። የባህር ላይ ተኩስ አቁም ካደረገ ኦልሞስት አሁን የአየር ላይ እኮ የሚሳይል እና የሰው አልባ ውጊያን ኢፌክቲቭ አቁመዋል ማለት ይቻላል። ይሄ የኤነርጂ እና የመሰረተ ልማት ጥቃት ሲያቆሙ የሰው አልባ እና የሚሳይል ጥቃት አቆሙ ማለት ነው ከተሞቻቸው ላይ። ከዛ ደግሞ አሁን የባህር ላይ ተኩስ አቁም ካደረጉ ውጊያው የሚቀረው መሬት ላይ ነው። ቀጠለው በሶስተኛ ደረጃ የመሬቱን ውጊያን የሚያዩት ስለዚህ ያን ጊዜ እስከዛ ባለ ሁኔታ እንደዚህ በራሽያ በኩል የተቀመጡ ሁኔታዎች እንደት ይታያል የሚል ነው። ስለዚህ በጥቅል ፖዚቲቭ ሊታየው የምችለው ነው። ዶናልድ ትራምፕን ሆነ ደግሞ ስትመለከት ወደፊት የምትሄደው የያስከውን እያስክ ነው እና ማቻቻል ይጠይቃል። አንታጎናይዝ አታደረግም። ሁለት ወገኖች ሲደራደሩ በጣም ትዕግስትና ጥበብ ያስፈልጋል። ስለዚህ የፕሬዚደንት ቪላዲሚር ፑቲንን እንዲህ አይነቱን እሽታ በጣም ጥሩ፣ ውጤታማ ፍሬያማ ብለውን የገለጹት ዶናልድ ትራምፕ እኔህን ብስነት አድርጌ ነው ማየው። እሁድ የሚያደርጉት ስብሰባ ሁለቱ አካላት በአካል ተገናኝተው ነው ውይይት የሚያደርጉት። እስካሁን እንግዲህ ያለውስ ውይይት ደግሞ በስልክና በስልክ እና በተመሳሳይ ነገር ነው ውይይት ሲደረግ የነበረው ሰምታል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በአይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞለ ሁለተኛ ፎቅ። አሁኑን ስልክዎን አንስተው ይደውሉ 098818 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 011998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ሳውዲ አረቢያ የሉካምቡርኖች በመላክ ማለት ነው። የአሜሪካ የራሲያና ምናልባት የዩክሬን ነው የሚመስለኝ። እና ቁጭ ብለው ጥቁር ባህር ላይ እንዴት ተኩስ አቁምና ቴክኒካል ጉዳዮች አሉት ነው የሚሉት። ስለዚህ አሁን በዚህ ላይ ወያያሉ። በጣም እርግጠኛ ለመሆን ይቻላል፣ ሁለቱም የሚፈልጉት ስለሆነ እዛ ላይ ይደርሳሉ። አክቹዋሊ በባህር ላይ የሚያርጉት እጉ ያኮ ብዙ አይደለም። እዛ ላይ ደረሱ ማለት የሚሳኤል የሰው አልባ ጥቃትና እንደዚሁም የባህር ላይ ጥቃት ቆመ ማለት። ራሷ ዩክሬንም እንደምታውቀው ብዙ ምርቶች አሏት ዓለምን የምታጠው የዘይቱን ብትል የምግብ ብትል ማት ነገር ራሽያ ሁለቱ ትልቆቹ ስንዴ አምራቾች ናቸው የዓለማችን እና ጥቁር ባህር የሰላም ባህር ይሆናል ማለት ነው። ስለዚህ ከዛ በኋላ ይህን እየተነጋገሩ ይሄ እንትኑ ላይ ምንድን ነው ለዩክሬን የሚደረገው እንደ ቀድሞ ሁኔታ ያስቀመጡት ሙሉ የተኩስ አቁም የሚደረግ ከሆነ ከአሜሪካ በኩል የሚደረገውም ወታደራዊና የሰለላ ድጋፍ እንደዚህም ከአውሮፓውያን የሚደረገው መቆም አለበት የሚል ነው። እሱ ነው ሊያከራክራቸው የሚችለው። እዚህ ላይ መስማማት ከቻሉ ተኩስ ቆመ ማለት ነው። ስለዚህ ይህ አለማችንን ወደ ከፋ ምዕራፍ ይዟት ሊሄድ ይችል የነበረ ጦርነት አሁን ቢያንስ ፕሬዚደንት ዶናልድ ትራምፕ ሁለቱንም ወገኖች በማነጋገር ውጤት መጨበጥ ጀምረዋል እና በዚህ ደረጃ በበጎ ሊታይ የሚችል ነው። በዚህ በተረፈ ግን በሁለቱ ሀገሮች በንግድ ግንኙነቶቻቸው ይኖረ መስሎ ያሉት በጣም ግዙፍ የሆነ የኢኮኖሚ ጥቅም ይለዋውጣሉ። ኤነርጂንም ይጨምራል የተባለውና በተለይ ሬር አርዝስ የሚባለውን ለዘመኑ ኢኮኖሚያዊና ወታደራዊ እድገትና የበላይነት ቁልፍ የሆኑ አስራ ሰባት ማዕድኖች ናቸው። እንደዚህም ሌሎች አሉ። ይህን ራሲያ በገፋ አላት። ስለዚህ ይህንንም ከራሲያ የምታገኝበት ሁኔታ እንደሚነጋገሩ ነው የተገለጸው። ስለ ሁለት በራሺያ እና በአሜሪካ መካከል የሁለትዮሽ የምትለው ግንኙነት ሊመጣ እንደሆነ ነው የምታየው። በጣም እኮ የሚገርም ነገር ነው። እያንዳንዱ አሜሪካዊ ሲያድግ ከዚህ በቀዝቃዛው ጦርነት ሜንታሊቲ ውስጥ ስለሚያድግ በአሜሪካና በራሲያ መካከል ጤናማ ግንኙነት ይፈጠራል ብሎ አያምንም። በአብዛኛው ጠላትነት ላይ የተመሰረተ ነገር ነው የምታየው በእውነት ነው። ነገር የዶናልድ ትራምፕ እርምጃ ብዙ አይነት የፖለቲካ ትርጉም ሊኖረው ይችላል። አሁን ብዙዎች እንደሚሉት ወደ ራሲያ እየሄዱበት አንደኛው ምክንያት አንደኛ ከራሲያ ጋር ግልጽ ጥቅሞች አሉ፣ የኤነርጂ ባህርናት፣ የማዕድን ባህርናት እንደገና ደግሞ በዚህ በዓለም አቀፍ ዲፕሎማሲ ደረጃ ምን ይላል መሰለህ መካከለኛው ምስራቅ ውስጥ ይላል ኢራን የእስራኤልን ሕልውና የምታሰጋበት ሁኔታ መኖር የለበትም ይላል። ይሄን ቭላዲሚር ፑቲን እና ዶናልድ ትራምፕ ናቸው የተስማሙት። ልብ አድርግ፣ ኢራን የእስራኤልን ሕልውና አደጋ ውስጥ ለመጣል የሚያስችላት አቅም ሊኖራት አይገባም የሚል ነው። እና እንዲህ አይነት አብረው ሲሰሩ አብረው ሲሰሩ በመልካ ፖለቲካ በምንለው በጂኦፖለቲክስም ትልቅ ሚና መጫወት እንደሚችሉ የሚያሳይ ነው። አየህ፣ እንዲህ አይነቱ ግንኙነት እኔ እኔ እዚህ አድናቂ ነኝ። ዓለም እንግዲህ በአሜሪካና በሩሲያ መካከል የነበረውን የከረረ ማለት ይቻላል የከረረ ምክንያቱም በዩክሬንና ሩሲያ መካከል ጦርነት ሲካሄድ አሜሪካ ከዩክሬን ጎን ቆማ ያደረገችውን ማስታወስ የቅርብ ጊዜ ትዝታ ስለሆነ ሩቅ አይደለም። እንደገና ደግሞ እንደምታውቀው አሜሪካኖች በፊልሞቻቸው በተለያዩ መንገዶች ሩሲያን ሲዋጉ የኖሩ ሕዝቦች ናቸው እና በሁለቱ መካከል ያለውን ልዩነት በዚህ መንገድ አጥብቦ በጋራ ለመስራት አብሮ ለመቆም እኔ ትልቅ ድል ነው ብዬ ነው የማስበው። ትልቅ ድል ነው ዶናልድ ትራምፕ ትኔ ታላቅ ሰው መሆናቸውን ነው እያየሁ ያለሁት። ራስ ኮንሰፕቹዋሊ ከራሽያ ጋር ራሽያ እና አሜሪካ በጣም ጤናማ የሆነ ግንኙነት ሊኖራቸው ይችላል መሆንም አለበት ብሎ ማመን ትልቅ ዲፓርቸር ነው ከምናቀው ከምናቀው ይሄ ሁሌ የሚደጋ ስቴሪዮታይፕ በቃ ያድኑ ነው የምታደረገው። ግብፅ በታሪኳ ለምሳሌ ሁለት መሪዎች አሏት። ያው የኔ አመለካከት ግብፅን በተመለከተ ታሪክና ጊዜ የሚፈርደው ሀገር ነው የወንጀል ሀገር ነው እሱ። ነገር ግን የግብፅን ታሪክ ጠጋ ብለህ ብትመለከት በጣም በታሪክ ገኖ የምትሰማው ናስርን ነው። ናስር ፓን አረቢዝምን በማስፋፋቱ እንደዚህ ይደንቃል። ለእኔ ግን ለግብፅ በጣም ተጨባጭ ውጤቶች ያስገኘ መሪ አንዋር ሳዳት ነው። አንዋር ሳዳት አውሮፕላኑን አስነስቶ ቴል አቪቭ ያረፈ ሰው ነው። ለዚህም በሕይወቱ ዋጋ ከፍሏል። አንዋር ሳዳት አውሮፕላኑን አስነስቶ ቴል አቪቭ ያረፈበት ጊዜ በአረቦችና በእስራኤሎች መካከል ከቶም መቼምና ለዘላለም ምንም አይነት ግንኙነት ተያይዞ ከመጠፋፋት በስተቀር ሌላ መውጫ አለው ብለው የማይታሰብበት ወቅት ነበረ። አየህ እንደነዚህ አይነት ሰዎች ናቸው ሰላም የሚሰሩት። ሰላም የሚሰሩ ሰዎች ከመካከላችን የተለዩ ናቸው። እና ጥይት ሰውነቱ ላይ ወሰደ ማለት ነው። ሙስሊም ወንድማ ብራዘሮድ የሚባለው ዛሬ ደብዛው ጠፍቶ እየተከተከተ የሚገኝ ኃይል ነው። ሙስሊም ብራዘሮድ እንደ ንቅናቄ ግብፅ ውስጥ የተፈጠረና የኖረ ነው። አሁን ይሄ መገለጫ ምርጫ ላይ አሸንፎ መምጣቱ ነው እንጂ ሁሌም ያለ ነው እና ወታደራዊ መሪዎች ሲዋጉት ነው የኖሩት ሙስሊም ወንድማማቾች ነው የምነግርህ። ይህንን የግብፅ አንበሳ ነው የምነግርህ። አንዋር ሳዳት ነው ግብፅን ያኖራት። ጥይት ግን ደረቱ ላይ ሰውነቱ ላይ ጠቅጠቀዋል። አሁን በየቦታው እየታደኑ ነው ያሉት። አንዋር ሳዳት ነው ዛሬ ግብፅን በዚህ ደረጃ ተጠቃሚ ያደረጋት የአሜሪካ ልዩ ጥቅም ተጠቃሚ ያደረጋት፣ መካከለኛው ምስራቅ ውስጥ የማይተካ ሚና የምትጫወት ቁልፍ ሀገር ያደረጋት በራሱ በክልሉ አሁን የምናየውን ከእስራኤል ፍልስጤም ችግር ባለፈ በአረቦችና በእስራኤል መካከል የተፈረሙ የተለያዩ ፎርማል ዲፕሎማሲያ ግንኙነቶች አሉ፣ በተባበሩት አረብ ኤምሬት እና በባህሬን በመሳሰሉት። ይሄ ሰውዬ ወደኋላ ከ50 ዓመት በፊት ያየው ነው። እንደዚህ አይነት ሰው ነው ፕሮፌት ልትለው የሚገባው። አያ ያንን ግንብ የሰበረ ሰው ነው። አይችሉትም። ከአረቦቹ ጋር ግንኙነት በዛን ወቅት ብድግ ብሎ አውሮፕላኑን አስነስቶ የሄደ በማንኛውም ደረጃ ግብፅን የጠቀመ ሰው አንዋር ሳዳት ነው። አየህ፣ ይህ ሰውዬ ግን ተገሏል፣ እንደ ጠላት ተቆጥሮ ማለት ነው። ይሄ ነው ካለው የደነቆረ አስተሳሰብ በተረት ተረት የተሞላ አስተሳሰብ ህዝቦችን ዘላለም ለሞት የሚፈላለጉ ከማድረግ ደካማነት፣ በእውነት እንደ ሰው ለመሆን አለመቻል። እንደ ሰው ስትሆነ እንደ ሳዳት ነው የምትሆነው። ተሰብሯል፣ ይሄ የሆነው ። ስለዚህ ዶናልድ ትራምፕ፣ በእውነት ነው መንገርህ ይሄንን የዩክሬን ጦርነትን አሁን የያዙበት መንገድ አስገራሚ ነው። ተሳካላቸው እና በእርግጥም የኖቤል የሰላም ሽልማት በዚህ ክፍለ ዘመን የእሳቸውን የሚያክል አይኖርም፣ ይሄን ነገር ካቆሙት። አየ ስለዚህ በማንኛውም መመዘኛ በበጎ የሚታይ ትልቅ ሂደት ላይ ይገኛሉ ዶናልድ ትራምፕ። መጨረሻው ካማረ እንግዲህ እሁድ የምስራች ልንጠብቅ እንችላለን ብለን መገመት ይቻል ይሆን? ዓለም ይመስለኛል አካሄዱ እንደዚህ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነልህ። መልካም

ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሸራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቀድመ ክፍያና በ10 ዙር አከፋፈል እንካ

አራት የውጭ ዓለም አቀፍ ኩባንያዎች በግንባታ፣ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789 ውጪ አገር የምትኖሩ በዋትስአፕ ታገኙናላችሁ አሚባራ ፕሮፐርቲስ ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችተዋል የሰላም ሁኔታ አያሳስበው የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው ይደውሉ 0988 1818። አይጠፋወትም በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል